ስለው እንዴት ናችሁ? በያላችሁበት ሁሉ ነገር ስለው ነው። አሸይና አሸይና እንዴት ያላችሁ ሞኝላችሁ? አለ ቤተሰቦች እሱት ጎቡን ደሉ ላይክና ላይክ እና ሼር ያደረጋችሁ ሐሳቦቻችሁ ነው። አርቲስት አበበ ኮፈኒ ነው። አርቲስት አበበ ኮፈኒ ነበረ። በዛ ኢንተርቪው ላይ ብዙ ሀሳቦች ተነስተዋል። ነገር ግን ሚዲያው ላይ በከፍተኛ ሁኔታ ሲሽከረከረ የቆየው በትዳር ላይ እኔ ትዳር በስማ እኔ ትዳር አለ ኖር አይደለም እንደ ባይሆን እንደ ኮንትራክት ከተገኘ አለ አደለ። አንዳንድ ቺኮች የሚሉት ኮንትራክት አለ ምንድነ ኮንትራክት ተገነቸ? አስረደኝ እስቲ፣ አንድ ወንድ እና አንድ ሴት ኮንትራክት የሚያደርጉት ምንድነ? ምንድ ነው የኮንትራክት ጎረስጋ አለው ወይስ ምንድ ነው? ተከፍለ ነው ሳይከፈል ነው? አረ ሚዲያ ላይ የምናውረውን ነገር እየቆጠብን ባካቸ ባካች ባካቸ ረ። አንዳንድ ጊዜ እንተፋፈር። በወር አንድ እንኳን እናስብም እንተፋፈር። ማሰብተውን እንደ ጨርሰን ሰው ልጅ ኮንትራት እያዛ እንዴ ኖር አይደለም እንዴ ሴተኛ አዳሪነት ነው፣ ወንደኛ አዳሪነት ነው። ምን ማለት ነው? ምንድን ነው ለትውልድ የሚያስተምረው? ሰው ልጅ ኮንትራት ማለት ምንድን ነው? ይሄ የሆረንጅ ላም ዙርያ ሲፈለግ እንትኖ ይሄ ኮርማው በኪራይ ይመጣል መሰለኝ፣ በኪራይ ተጓጉዞ ይመጣል። ኖር አይደለም እንዴ ይባላል። እንደ ሚዲያ ፊት ሲጀመር ሰይፉሾ ሰይፉ ፋንታሁን ቄስ አይደለም ካህን አይደለም። ንስሐ አትግቡ እሱ ጋር እየሄዳችሁ እንዲሁኝ በተዳሬ በዚህ ሆኖ ዞምቼ ወጥቼ ጎብቼ አግብቼ ፈትቼ ጎልቼ ሰይፉ ይንስ አባታችን ነው ወይ? ጾም ጸሎት ይሰጣችኋል ወይስ ስግደት ይሰጣችኋል ወይስ ደግሞ እንዴት ነው? ምን ማለት ነው? አንዳንድ ነገሮች የሚወራና የማይወራ ነገር ካሉ ሚዲያ ላይ ሁሉ ሴት፣ አረ እኔ ሲንጉል ማም ነኝ፣ እኔም ሲንጉል ማም ነኝ፣ እኔም ሲንጉል ማን። ሊያሳድግ ነው የማንን ልጅ? አታፍርም እንዴ? ይሄ ሁሉ ሴት ሲንጉል ማም ከሆነ የማን ይሄ ሁሉ ትውልድ ያለ አባት ሊያድግ ነው ትውልድ ያለ አባት ሊያድግ ነው? ወይ ባለችስ ደግሞ እኔ ትዳር አልፈልጉም እትሉኝ፣ ምንድን ነው የምትፈልጉት? ሴት ትፈልጋላች፣ ትዳር ግን አትፈልጉም። ወንድ ትፈልጋላች፣ ትዳር ግን አትፈልጉም። ይሄ ምን ማለት ነው? ሴተኛ አዳሪነት፣ ወንደኛ አዳሪነት ማለት ነው። በቃ ግልጽ ያለ አማርኛ እኮ ነው። ምን ማለት ነው? አንድ ወንድ ይምጣና ከዛ በኋላ ግብረ ስጋ አርጉኝ፣ ከዛ አርግሽ ሂድ ወደ ቤት አንድ ወንድ አይ አንድ ሴት ጋር አዱሬ ጎራስ አርጌ ከዛ ሰው ወደ ቤታ ነው ወደ ቤቴ። አይዘገነንም እንዴ ያለው እዚህ ወናጣጨ እኔ ቁሩ እሱ ለማውራት ሁሉ እየደበረኝ ነው፣ ግን እየሰቆጠጠኝ ነው። ግን ትውልዱን አግማማቻት እና ይሄው ፍሬያቸው። አንዳንድ አንድ ፎሎወሮች እባካችሁ ወይ ሀሳቡን ተረዱ ወይ ሀሳብ ከመስጠት ተቆጠቡ። ማስሩ በጉለሰብየት ላይ ብዙ አትፈጥፉ። ትውልዱ ተበላሸቀኝ ነው ጌታ ተወላሸ ከትውልድ ከ በኤችይቪ ከ ተለከፈ፣ እያንዳንዷ የምትደረገው ድርጊት እያንዳንዷ የምትናገረው ንግግር ትውልድ ላይ ምን ያክል ተጽዕኖ ነው የሚፈጥረው? ማግባት አልፈልግም የምትል ሴት ዝምብላ እንደ መነኩሴ በጾም በጸሎት በስግደት በረሃብ ራሷን ቀታ አፈር ላይ ተኝታ ምትኖር ይመስላል። አይደለም ያገባውንም ያላገባውንም ወንድ ጋር እየተዳራችን። ስለዚህ ወንዱ እዛ ትዳር ይዟል፣ እዚ ደግሞ አቬለብል ነን አለን የሚሉ ሴቶች አሉ። ከነ ቀለበቱ እየጠበሳቸው አይደለም እንዴ? ከነ ቀለበቱ ትዳር እንዳለ እያወቀ ሁለተኛ ሶስተኛ ሚስትነት እየተቀበሉ ማህበረሰባዊ ኑራችን ይናጋል። አገር የሚስተካከለው ፖለቲካ በመፈትፈት ብቻ አይደለም። አገር የሚስተካከለ ማህበረሰባዊ፣ ባህላዊና አገራዊ ማንነታችን ጠብቀን ስንኖር። አንዳንድ ሴቶች እንደዛ ታስባለች። በአገር የሚስተካከለ ከሆነ ነገር ጋር ብቻ ከሆነ ነገር ጋር አይደለም። ዛሬ መንፈሳዊ ተቋማት ድርሻቸውን ተወጥቶ ቢሆን ማህበረሰባዊ ተፅእኖአችንን ግዴታችን ተወጥተን ቢሆን ብዙ ነገር ይስተካከላል። ምንድነው ለትውልድ የምታስተምረው? ለሚያድጉ ታዳጊዎች ምንድን ነው የምታስተምራቸው? ያለ እያንዳንዳ ሴት እየወጣች እኔ ሲንግል ሲንግል ማምነት፣ አንደኛ ሳይገቡበት ገና ይፈሩታል። ሁለተኛ ቢገቡበት እንኳን ቶሎ ዘሎ ለመውጣት ነው የሚሮጡት። ስለዚህ ትውልዳችን ላይ መርዝ ሲረጭ ዝም ብለን አናይ። ዛሬ የስንት ሴቶች ቤታቸው በእንባ ሞልቷል። በእንባ ደም እንባ እያለቀሱ ትዳራቸውን ለመሸከም ትዳራቸውን ለማቆየት እየጣሩ ነው። ችግሩ ምንድነው ስትል፣ አንደኛ የባህሪ የባልና ሚስቱ መካከል ያለው አለመግባባት ሲሆን፣ ሁለተኛ ደግሞ ውጭ ላይ እራቁታቸው የቆሙ ሴቶች አሉ። የወንድ ያለ የሚለው የሴት ያለ የሚሉ ውጭ ላይ የቆሙ ማዕት ወንዶች አሉ፣ ማዕት ሴቶች አሉ። ይሄ ትዳሩን በጥብጦታል። ምንድን ነው የሚሰሩት? ዘጠነኛ አስረኛ አስራ አንድ አስራ ሁለተኛ ክፍል ተማሪዎች ከዛሬ ዩኒቨርሲቲ ተማሪዎች ምን ውስጥ እንዳልኮ እነኛ ያናውቃል አብዛኛው ተማሪዎቹ ጋር የሚማገጡት ባለትዳሮች ናቸው። ባለትዳሮች ናቸው። ፔንሲዮኖቹ እጅግ በጣም ቢዚ ናቸው። ዛሬ በሃይማኖት ተቋማት ከሚሄደው ህዝብ ይልቅ በጠራራ ፀሐይ በየፔንሲዮን በየፔንሲዮኑ ስትሄድ ሞልቶ ነው የምታገኘው፣ አገኘ ስለዚህ ይሄ ነገር ምንድን ነው ትውልድ ወደ ተቅጣጫ እየሄደን ግለሰብ አንፈትፈት ግለሰብ ነው አገር ያጠፋ ዛሬ ፌሚኒስት ነን የሚሉ ሴቶች አብዛኞቹ አይታቻቸው ከሆነ ወይ ወንድማ የደፈራት ነች፣ ወይ አባት የደፈራት ነች፣ ወይ የሆነች ችግር ያለ የእሷ ወንድም ባጠፋው ጥፋት ወንድ አገሩ ላይ ያለው ወንድ ሁሉ ባለጌ ተደርጎ እንዲወሰድ ያደርጋል። ቀላል አይደለም። አንድ ሰው የሚተፋው መርዝ ቀላል አይደለም። ዛሬ እነ ጆርዲን ልስልስ አድርገው በነገራችን ላይ ዛር ጂኒስ የተሰጣቸውን ሚሽን እንዴት ማድረግ እንዳለባቸው እንዴት ማስፈጸም እንዳለባቸው ያውቃል። ለምሳሌ ጆርዲን የፌሚኒስት ሀሳብ አራማጆች በጣም በብልጣት የምትንቀሳቀስ በጣም ጠንቃቃ ሴት ነች። አይታችኋት ከሆነ ባለፈ አንድ ዩቲዩብ ቻናል ላይ የቆረበች ጊዜ ምንድን ያለችም ሐዲስ ኪዳን ላይ ያሉ ሀሳቦች በጣም የሚያስጠሉ ናቸው ለኔ፣ በፍጹም ለመቆል ይዘው ይኮፍደኛል አለች። ወደ ብሉይ ኪዳን ከሄድክ ግን ይሰቆጥጠኛል አለች። የእግዚአብሔር ቃል ላንች ይሰቆጥጥሻል? እንደ ጓጉንቸር ስታስጠለው በልካቸው ተንቀሳቀስ ስቲ በናታች የሆኑ ጥቁር ግንዳን ማለት እነዚህ ነበር። ከሰው ጋር ተሳፈጡ፣ ከኔ ጋር ተሳፈጡ፣ ከሆነ ሰው ጋር ተሳፈጡ። የእግዚአብሔርን ቃል ሲሰው ቆጥጥ አንቺ፣ ወንድምሽ በደፈረሽ፣ አባትሽ በደፈረ፣ የራሳችሁ ችግር በተበላሸ ሌላው ትውልድ ምን ያደርገ? ጭራሽ እግዚአብሔርን ቃል ማንጓጠጥ። አየህ፣ በጥንቃቄ ነው የምትጓዘው ነው ያልከው፣ አድገኛ ሴት ነች። ነገር ግን አንዳንዴ ስሜታቸው ይጎነፍላል። ከዛ በኋላ መቋቋም ማይችሉት ንግግር ይናገራል። ትውልድም ዝም ነው የሚለው ቀለል አይደለም። ዛሬ ሌዝቢያንነት ቤት ቤት አቅጣጫ በደምብ እናቀው ነገር ነው። ኤኒዌይስ እሱ ላይ እኛ ብዙ መነጋገር አልፈልግም፣ ብዙ መነጋገር አልፈልግም። እጅግ በጣም ችግር ውስጥ የነበራቸው የቆሰላቸው፣ ጦባሳ ውስጥ ያላቸው ሰዎች አሉ። ያን እኮ እቆበላለሁ እኔ ያን አልኮንናቸውም እኔ። በዛ ምክንያት በወንድማቸው ስለተደፈራቸው፣ በአባታቸው ስለተደፈራቸው ያን ስሜቱን ችግሩን እቆበላቸዋለሁ። ያን ችግሩን ለመካፈልም ፍቃደኛ ነኝ። ነገር ግን ያንቺ አባት በሰራው ጥፋት የሁላችን አባቶች እንደ አውሬ እንዲታዩ መደረግ የለበትም። የቤታችሁ ችግር ነው፣ እዛው ፍቱት። ከቻላችን ከሐኪም ጋር ተነጋገሪ፣ ከሃይማኖት አባቶች ጋር ተነጋገሪ፣ ስነልቦና እርዳታ አግኝ። ለራሳችን ከጠበሳች፣ ከኮካች፣ ከችግራች ያልወጣች ሌላን ሰው ከዛ እናስወጣለን አትበል። መጀመሪያ እስቲ አንቺ ህይወቱን አሸንፈ አንተ ህይወቱን አሸንፍ እስቲ፣ ከችግራችን ከገባችሁበት ቁስል ከገባችሁበት ችግር ውጡና

ደጉሜ እናገራለሁ አሁንም ልትሉ አንዳንድ ፈሎሮች ል ይችላል ማስሮ ይሄ ጉዳይ አንተን አይመጥነው በጣም ይሞጥ ነኝ እንደውም ይበዛብኛል። ይሄ ማህበረሰብን የማዳንና እያሉ ማዳን ትውልድን መስመር የማስያዝ እና ያለ ጉዳይ ጋጥ ወጡ ትውልድ ከተፈጠረ እንዴት አደርጋለሁ? አብዛኛው ሰዎች እኮ ትዳር አንፈልግም የሚሉት ወንዶች ሴተኛ አዳሪ ጋር ነው አዳራቸው። ውላቸው የት ነው የሚሉት? መጠጥ ቤት ነው። የት ነው የሚሉት? ጫት ቤት ነው። የት ነው የሚሉት? ስንተዋወቅ አንትላለቅ የሚባል ነገር አለ። ወንድ አልፈልግም የሚለው ወንደኛ አዳሪዎች ናቸው። ዛሬ በአደባባይ አይደለም እንደ ሽገርማሚ ሽገር ዳዴ በየቦታው ተለጥፎ ሲል አደገኛ አዋጭ ቢዝነሱናል ናል ትዳር አይፈልጉም። ነገር ግን ወንደኛ አዳሪ ይፈልጋል። ትዳር አይፈልጉም ግን ሴተኛ አዳሪ ይፈልጋል። የራሳችን ትሮማ መጀመሪያ ከችግራችሁ ውጡ። መንገዶችን አመቻቸው። መጀመሪያ ተረጋግና ከሰት ሞክር። ትሞክረናል ለራሳችን አልተሮካካችን እንደገና ትውልድ ልትሞክር ትሞክራላቸው ወንድ ልጅ እኮ የዘር ኮርማ አይደለም። ዝም ብሎ ኮንትራት ሂደው ሂደው ጉብ የሚለው ነውር አይደለም እንዴ ሴቱም እንደዚህ ሴተኛ አዳሪ አይደለችም ወይ ደሞ እን ማይባል ነገር ከ ነው በናታች፣ በናታች ራሳችን ለርቢ እንደመቀረበ ከብት ነው እንዲ ምት ነውር ነው ሚባል አለው፣ ማይባል አለው፣ ሚነገር አለው፣ ማይነገር አለው ስለዚህም ትውልዳችን እጅግ በጣም አደገኛ ወደሆነ አቅጣጫ ለመምራት የምትሞክሩት ትንሽ ትንሽ ከሆነ ነገራችን አንድ አርቲስት መቶ ጣል ይላል። አንዱ አርቲስት መቶ ትዳሩ ጋር እንዴት እንደተሰቃየ፣ ለልጆች እንዴት እንደተሰቃየ፣ ለልጆቿ እንዴት እንደተሰቃየች፣ አንዱ እንዶ በዚህ በዚህ በዚህ ሁለት ወር ሶስት ወር ሰይፉ ጋር ስንቱ እምባ ነው የፈሰሰው፣ ስንቱ እምባ። አሁን እሱ መቶ ትራንት አበበ ከፈኒ አለቆሰ ማለት ይቻላል። ከዚህ በፊት የሆነ እኔ ሱም መጥራትም ደበረኝ። በእናታቸው እናታቸው ሰው በቃ ለማንኛውም አርሙ፣ ራሳቸውን አስተካክሉ። በቃ ትኩክል አይደለም ትውልዳችን የትዳርን ተቋም ትዳር ቅዱስ ነው፣ እግዚአብሔር የሰራው ትልቅ ተቋም ነው። የራሳችን ችግር ትዳር ለወስዳቸው አተላ መጀመሪያ ከቁስላችሁ ውጡ፣ ከችግራቸው ውጡ፣ ከዛ ትሞክረናላቸው። ለራሳችን በልጅነት በገባች ችግር ሰቆቃ እየማቆቃችን ትውልድ ሁሉ ትዳርን፣ ኑሮን፣ ተቋምን፣ ማህበረሰባዊ መንፈሳዊ እሴቶችን እንዲጠላ ለማድረግ አትሞክሩ። ይህን ሀሳብ ነው። ካልተመቻቸው አንሰብስክራይ ከቶሞቻቸ ላይክ ፒስ